የአፌት የተንኮል ተንኮሉ የቤዚ ጓደኛ ፖሊስ ዋል ያግታት ነው። እንግዲህ ቀንህ ደርሰዋል። ሴቶቹ ያሉበት እያፈላለገች ነበር። ከዛ አግታትና ያኔ ቀንህ ይደርሳል ማለት ነው። የምር እንዳንደ ክፉ ሰው የለም። ኤፍራታ በመጨረሻም እናቷን ገኒ እንደሆነች፣ እንዲሁም ደግሞ ዳጊ ወንድሟ እንደሆነ ናታናን ገኒ ሲያወሩ ቀስ ብላ ሰማች። እዛ ቤት ሰው ግን እኔ የሚገርመኝ ማለት ነው እዛ ትን ላይ ልጥፍ ብላችሁ የምታዳምጡት ነገር ማለት ነው። ሰሞኑ ወቅሳው ነበረ። ያን ደግሞ ዛሬ ገኒ ያወራት መነገር አለበት ሲላት፣ አይ መነገር የለበትም አሁን አይደለም፣ ሰዓቱ አይደለም አሁን ትጎዳለች ብላ ነበረ ገኒ። ያ ደግሞ ስትል ኤፍራታ እየሰማች ነበር ግርግዳ ላይ። ከዛ በኋላ እያለቀሰች ከግቢ ወጣች። ሸንቆ በሸንቆ የሚያደርግ ጫማ ለብሳ ቋቀጭ ነው እንጂ ቋቀጭ ቋቀጭ የሚል ጫማ ለብሳ በዛው እኔ መቼ ወደቀች እያልኩ ስጠብቅ ሳትወድቅም የሰማችው ነገር ማመናቃደት እውነትም ማንም አያምንምና የሰማችው ነገር ሰሞኑ ውፅኢት ስለታመመች የምታወራት ነገር ሁሉም ትክክል አይመስለትም ነበረ። ግን ተጠራጥራ ነበር ከቤቱ ካለው ሰው ሁሉም ገኒ የኔ የተሻለ ቦታ አላት ለምን የሚለው ነገር ይዛ ነበረ። ምንም ኔራ ሰው ብታስታውስም ግን አንዳንድ የምትናገራቸው ነገሮች እውነት ነው፣ ምንም ውሸት የለበትም። ነገር ግን አታስታውሳም በሚለውን ይዘውታል ማለት ነው። ዛሬ የሰማቸው ነገር ማመና ቀታታል ይህ ወይ ደግሞ የቤዛ ጓደኛ ያፌትን መያዝ ነበረበት፣ መረጃን ለመውሰድ እንደ ጓደኛ እንደ ፍቅረኛ ሆና እሱ ጋር ቀርባ ከዛ በኋላ ያለውን ነገር ማወቅ ፈልጋ ነበረ። ያፌት ደግሞ ተንከሲስ ተንኮለኛ ነው። በጣም እንደ ዋመና ጭቆ አንቺ ሴት አይደለሽም ወይ ሴት አሰደብ እያለ ያው አባሯታል ማለት ነው። እሷ አላማዋን ያላልነበረም አላማዋ ግን እሱን ያሉ ከሱ ጋር ተጠግታ እንደ ጓደኛ እንደ ፍቅረኛ አድርጋ ያለው ነገር መረጃ ለመውሰድ ነበረ። አልተሳካላትም። ከኋላ እኔ የአንተን መረጃ ፈለገ እንጂ የእውነት አፍቅሬ አይደለም። ሁሉም ነገር አውቄ ያለው ነገር ይፋ ለማውጣት ነበረ። የዚህ ደግሞ ሴታደን ሳሳሳ አሰዳቢ ካልከኝ፣ አዎ አሰዳቢ ነኝ ብላ ራሷን ወስነች። ግን በጣም ተናዳለች አብዳለች፣ ስላመለጣት ወይም ደግሞ ሊያስጠጋት ያለመቻሉ ማለት ነው። እሱ ደግሞ ያን መገጠመው እጅግ በጣም ተናዶ ጋርዱ ጋር ደውሎ መነበር ማልነበር ስሙ ነገርኝማ። አዎ ያን ብሌን ብትባላ ህዊ ው እሷን አግታችሁ ሴቶቹ ጋር ውሰዱልኝ አለ። እንግዲህ ልትያዝ ነው ማለት ነው። እሷ ከተያዘች ምንድን ነው የሚፈጠረው፣ ምንድነው የሚለውን ምናልባት ስልኳን ካልቀሟት ያለችበትም በሎኬሽን ማሳውቀ እንደው ያፌት የመጨረሻ ይሆናል ማለት ነው። ኤፍራቷ ክላሷ ገብታ ስታለቅስ ገኒ ምግብ ይዛ ሄደች። ልጄ ግን እኔ ደነገጥኩኝ። ለምንድን ነው እንደዚህ ሆንሽ? ያፌት በምንድ ነው ያፌት እንደሚያገባ ቃል በቃል ተናግራለች። የገኒ ማለት ነው። በጣም ነው እኔ ደነገጥኩኝ። ማለት እናት ምንም እንዳትሆን ብዬ ማለት ነው። በምንድ ነው አስፈራራሽ? ለምንድ ነው ፈለግሽ? እኔ አልፈለግም እየቀለድኩ ነው በይኝ፣ ልጅ ውሸት ነው በይኝ፣ ዳግም ሊጎዳሽ ለምን ፈለግሽ ስትላት ማንም አስገድዶኝ አይደለም አስፈራቶኝም አይደለም እራሴ ፈልጌው አፍቅሬው ነው አለች። እንግዲህ ምን ትላላችሁ? አፍቅሬ ነው አለች። ተይ ልጅ እባክሽን ስትላት፣ ባይሆን ገኒ በጣም ነው መወደሽ፣ በጣም ነው ማከብርሽ። በአሁኑ ሰዓት ሁሉም ሰው አገሎኛል። አንቺ ከጎኔ መሆን አለብሽ፣ ከእኔ ጎን ሁኛለት እሷም ደግሞ ካልሽ እሺ ያለቻት፣ ያው እናት ነች። ቀልቧ ሊሰብራ አትፈልግም። እና እውነት ወዳ ፈቅድ አይደለም ካደረገ የምትሆነው ነገር ግን ምን ታደርግ። እሺ ካለቻት በኋላ ማድቤት ሄዳ ማልቀስ ጀመረች። እናት አመጣ፣ ለምንድን ነው የምታለቅሽው? ምን ሆነች ነው? በሰላም ነው ብላትም፣ ምን ሰላም አለ እባክህ፣ ልጅ የሆነ ነገር አድርግ ሊያስቀምጡ የፍራት አይሆን ነገር ሆና ነው ስትለው፣ ምን አደርጋለሁ? ምንስ ማድረግ እችላለሁኝ? ግን ይሄ እባክሽን፣ ታልቀሽ የምታልቀሽን እራስሽን ትጎጂያለሽ። እኔ ከአንድም ሁለቴ ጠየኳት፣ በምን አስፈራሮች ነው ምን ሆነች ነው ንገርኝ ብዬ ጠይቀታለሁ። ከእኔም ሸሽታለች። እኔ ሰቀርባት፣ እሷ ትሸሻለች። እኔ ምን ላደርግ? ምንስ አቅም አለኝ? ብሎ እሱም አማሯል ማለት ነው። እውነት ነው። ምንም ማድረግ አይችልም። መጋፈጥም አይችልም አይደለም፣ ለመሆን ድሮም አይችልም። እናታ እኛን እናውቀዋለን ማለት ነው። እንግዲህ መነች ሉሊት ደግሞ ያው እንደነገርኳችሁ እዛ ቤት ሰው በር ለበልሽ ተለጣጥፈው ነው እንግዲህ የሚያዳምጡት። ጥሩ አይደለም ማለት ነው። ክላሷ ውጭ ላይ እያለቀሰች ያፌት ደወለ። የኔ ፍቅር የኔ ቆንጆ እንዴት ነሽ? እንዴት አደረሽ? ወይም ደግሞ እንዴት አመሸሽ ለማለት ደወለ። ነገር ግን እኔ ይሄን አስቤበት አይደለም ያንተ ፍቅር መሆኑ አስገድደኸኝ ነው እንጂ ወድጄ አይደለም። እንደዛ የሚባል ፍቅር የለም አለች። እሱ ደግሞ እሷን መናደድ ነው የሚፈልገው። እንደዚህ እያወሩ ሌሊት መጣች። በዚህ ሌሊት ምንድነው የምታወሪው? አለች ያለ ማን ነው ብታወሪው፣ ምን አገባሽ አለች። ኤፍራታም ምን አገባሽ አለች። ስለምን መጣሽ ወሬ አመራለሽ አይደለች። ማን ሉሊት ማለት ነው። እሷ ስልኩን ልትዘጋው ስትል አፈቅርሻለሁ አላት። አፈቅርሻለው ሲላት እሺ ያለችው፣ እሱ ደግሞ ሞቀበት ጭራሽ። የሉሊት ድምፅ ሲሰማ አፈቅርሃለው በይኝ፣ እሷ እንድትሰማ አፈልጋለሁ፣ እንዳትዘጊው አላት። እሺ ያለችው አፈቅራለሁ ብላ ዝግት ያደረገችው ሉሊት ደግሞ ይሄን ወሬ ሰማች። ያው እሷ ወሬ ለቃቃሚ ነው። ማነው አፈቅርሃለሁ አልሽው? አዲሱ ጓደኛሽ ሽ አስተዋውቀኝ አለቻት። አላስተዋውቅም ምልት ሆኝ ነው አለቻት። በይ እስቲ ደብቀሽ ትኖሪ ያለሽ አይሻለሁ አታስተዋውቅም አለ። እስከ መቼ ማየታችን አይቀርም? ስትል የልናታ ክላስ ገንጥላ ገባች። ስትገባ ደግሞ ቤዛ ቀስ በይ የባለ ትዳር ክላስ ነው፣ ቢያንስ አኳኩ ተሽግፈ ያለችት። ለካ ባለ ትዳር ነው እያላገጠች። አንድ ነገር ልንገራችሁ፣ ኤፍራታ አዲሱ ጓደኛዋ እያወራች ነው፣ ፍቅረኛዋለች። እና ምን ይጠበስ? ንትጨራሽ ልንገራችሁ፣ ልንገራችሁ ብላ ነው ጨነቃቻቸው። ምንድነው? ስቲ ነገር ስትነግራቸው ያው እነሱ ያውቃሉ። እሷ ነች መታወቀው እና ምን ይጠበስ ምን ይሁን፣ እኛ ምን አገባን አለች ቤዛ። ዛሬ ተመቸሽኝ። ወረኛ ሰው እንደዛ ነው መልስ ሲሰጥ ማለት ነው። ምን አገባን እንኳን አወራሽ እና ምን እንሆን የሚለው ምላሽ እንደዚህ ሲሰጥ ደስ ይላል ማለት ነው። አራጋቢዎች በመሀል ይቆማሉ። ከዛ በኋላ ወሬ አያመጡም። ስለዚህ ልክ ልኳ ነው ነገረቻትና፣ ተመቸሽኝ ቤዛ። ሁላቸው እንደዚህ አድርጎ የሆነ ወሬ ሰምታችሁ የሚመጣ ሰው ሊነግራቸው እንደዚህ ሲጠንደፍ እና ምን እናድርግ እሳይ እንኳን ብላችሁ በዛው ሸኑት፣ ተመልሶ አይመጣም ማለት ነው። እና የዛሬው ይሄ ነው። እፉዬ በጣም ተሳዘን፣ አሳዛኝ የመጨረሻ ዋኒ። በጣም ነው የሚያሳዝነኝ እኔ አላቅም፣ ዝም ብላ ተሳዝነኛለች። ምን ትሆን ይሆን? አብረን የምና ይሆናል የአፌት መጨረሻ ምን ይሆን? እሱም አብረን እናያለን። ሰርጋቸው እሑድ ነው። ይሳካል አይሳካም የሚለውን አይሳካም ነው ኔ መልስ